ኤፍራታ እንግዲህ ያፌትን እንደምታፈቅረው እሱ ባገታት ሰዓት ሲንከባከባት እንዳፈቀረችው ለናታን ትነግረዋለች። ናታንም በፍጹም ሊያምናት ባይችልም ግን ነገር ግን እሷ እንዲያምናት አድርጋ በደንብ አድርጋ ትነግሯለች። ከዛም ጥሏት ይወጣል። እሷ ምርርብ ላይ ያለቀሰች ሉሊት ትመጣለች ማለት ነው እንግዲህ ሉሊት እዛም፣ ጥልቅ እዛም ምንድነው እንደርጎዝም ማለት ነው እንግዲህ ስታለቅስም ትደርስባታለች። በጣም ትደነግጣለች ማለት ነው የምታለቅሰው እንግዲህ ብይዛ ከእስር ቤት በመውጣቷ ነው ብላን ገምታ ነበረ። ነገር ግን ኤፍራታ ያለቀሰችው የናታንን ልብ በመስበሯ ነው። ኤፍራታ እንግዲህ የያፌት ወጥመድ ውስጥ ገብታለች። ሂዊ እንግዲህ ኤፍራታን ከያፌት እንዳያገባት ለማድረግ ብዙ እየጣረች ትገኛለች ማለት ነው። እንግዲህ ማንም ፖሊስ እንደሆነች አያውቅም፣ ቤዛ ጓደኛዋ ጭምር ማለት ነው። ሰላም ሰላም ብያለሁ። ወድ ነው የተከበራችሁ በመላው ዓለም የምትገኙ ወደ ኢትዮጵያውያን ኤርትራውያን ሊናቹ ሰላም ናቸው ወይ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ያለም ጥግ ሁሉ ሰላማችሁ ብዙ ትርፍርፍ ይበልልኝ። ሙስሊሞች ወንድሞቼ ሰላም ሰላም እያለው ሰላማችሁ ይብዛ። ለዚህ ቻናል አዲስ የምትመጡ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባሮች ደግሞ ሀሳብ አስተያየት ጻፉ፣ ላይ ካድርጉ ኮመንት ጻፉልኝ ማለት ነው። እንግዲህ ያው ብዙ እየመጡ አይደለም። የጠፋበትን ምክንያት ቪዲዮ ለቅላችኋለሁኝ። ዛሬ እንግዲህ በሀረግ ተከታታይ ድራማ መጥቻለሁ። ሀረግ ተከታታይ ድራማ እንግዲህ በጣም ብዙ ነገሮችን እያስተማረን ይገኛል። በተለይ ያው ብዙዎቻችሁ ያው እንግዲህ ኤፍራታ የተሰጣት ገጸ ባህሪ የደግ የዋ አልቃሻ ነገር ስለሆነ ያው እንግዲህ እነሱ ዛሬ ላይ የሚተውኑት ያንን ይሆናሉ ማለት አይደለም። ኮመንት ላይ ብዙዎቻችሁ እንደኔ ሞኝ የሆናችሁ የእውነት የሚመስላችሁ አላችሁ፣ ግን የእውነት አይደለም። ያው ድራማ ድራማ ነው፣ ለማስተማር ነው። ሁላችንም ልንማርበት የሚገባ ድራማ ነው ማለት ነው። ይህን ማለት ወዳለ በቅድሚያ እንግዲህ ያው ቅድም መግቢያ ላይ እንዳልኳችሁ የፍርሃታ እንግዲህ ኤፍራታና ናታን በጣም ነው የሚዋደዱት። ይህን ጨረቀ ምክንያቱም ያው ሰው እንዳፈቀረች ምን ብላ ነግራቸው ነበረ። መጨረሻ ላይ ማንን እንደሆነ ያፈቀረችው ገልጻ ናታን ትነግረዋለች ማለት ነው። ናታን በፍጹም ሊያምንም አልቻለም። በቃ ምንም ሊላት አልቻለም። ብቻን የምፈልግ እሷን ደስታ ነው የሚለው ሁል ጊዜ። ሰው ትክክለኛ የሚወደን የሚያፈቅረን ሰው የኛን ደስታ ነው የሚመኘው፣ የኛን ውድቀት አይመኝም። አንዳንድ ሰዎች ወደድን ወይ ደግሞ አፈቀርን ብለው ወደ ህይወታችን መጥተው ግን እኛን ሳባብረው ነው የሚሄዱ አሉ። አንዳንዶች ደግሞ ከእኛ በላይ ወደው ከእኛ በላይ አስበው እኛ ጥሩ ደረጃ እንድንደርስ የሚረዱን እንዳሉም በዚህ ማወቅ እንችላለን ማለት ነው። እንግዲህ ከዛ ኤፍራታ እንግዲህ ለናታን ያው በቅርቡ ሊጋቡ እንደሆነ ያፈቀረችው ያፌትን እንደሆነ ያፈቀረችበትም አጋጣሚ እሱ ባገታት ሰዓት ሲንከባከባት ምግብ ሲሰጣት ምን ሲል በዛ ሰዓት እንደወደደችው እንዳፈቀረችው ተናግረዋለች እና በቅርቡ እንዲጋቡ እንደሆነ ታስረዳዋለች ማለት ነው። በዛን ሰዓት በቃ ናታን የሚናገረውንም አያውቅም። ምንም ነገር አላለም፣ ጥሏት ከክላስ ይወጣል። እሷም ምርር ብላ እያለቀሰች ትገኛለች። እንግዲህ ከዛ ወደ ታች ስትወርድ ሉሊት ያፌትን ናታንን ታገኘዋለች። ናታን እንግዲህ ሉሊት ውዴ የት ልትሄድ ነው ቀሽ ግንባ እያለች ቤዛ ልትወጣ እንደሆነ ተናግረዋለች ማለት ነው። እሱም አውል ትወጣ እንደሆነ አውቃለሁ፣ ነገር ግን በዚህ ፍጥነት ይሆናል ብዬ አልጠበቅኩም። ያሉ እያወሩ ገኒ ትመጣለች። ገኒ ቤዛ ልትወጣ ነው ጭራሽ ሰው በቃ እንደዚህ ሆነ እያለች ስትናደድ፣ ሰውን የሚያክል ነገር የመግደል ሙከራ አድርጋ እንዴት በቀላሉ ትወጣለች እያለች እየተናደደች ምን እያለች ደስታ እያወራች እንችላለች። ከዛ ናታን ጥሏቸው ይሄዳል ማለት ነው። ከዛ ኤፍራታ ክፍል ትወጣለች ሉሊት ማለት ነው። ኤፍራታ ክላሷን በሯን ዘግታ እያለቀሰች ነበረ። ከዛ እያለቀሰች መሆኗን ስታይ በጣም ትደነግጣለች። ከዛ ሊ ለምንድ ነው የምታለቅሽ? ለምንስ ባለቅስ ምናቂቆሽ ምናም ትላታለች፣ ኤፍራታ ማለት ነው። ከዛ አይ እኔ ደግሞ የሆነን ነገር ሊናገርሽ ብዬ ለአንቺ ብቻ ለአንቺ ደስ አይለሽም ስለዚህ ደስ ባይለሽም ግን ለእኔ ደግሞ ጥሩ ነው፣ ደስ ይለኛል እና ይህ ቤዛ ልትወጣ መሆኑን ተነበተለች። ቤዛ ልትወጣ እንደሆነ አውቃለሁ ግን እንዴት በዚህ ፍጥነት ብላ ማልቀሷን ትታ ትቆማለች። ራሳ ማለት ነው ከዛ አዎ ልትወጣ ነው ትላታለች። ከዛ ትወጣ ምንም ቢሆን እሷ እህቴ ነኝ፣ በማያገባሽ አትግቢ ብላ እንዲያውም ማልቀሷን ትውት ታደርግና በኮንፊደንስ ታወራታለች ማለት ነው። ሉሊትም የጠበቀችው ቤዛ በመፈታቷ ኤፍራታ በቃ ያዙኝ ልቀቁኝ መጣን፣ አትበሳጭ ታዝን ታለቅስ መስሏት ነበረ። ግን እሷ ያዘነችው ያለቀሰችው የናታንን ልብ በመስበሯ ነው። እንደዛ እያወሩ እንግዲህ ያፌት ይደውላል። ከዛ ኤፍራታ ሉሊትን ታስወጣታለች ከክላስ ማለት ነው ውጭ በቀዲሙም አልፈልግሽም ወደዛ ይዤ ምንም ቢሆን እህቴ ናት ፈታ ብላት እሷን ሉሌትን ካባረረች በኋላ ክላሷን ትዘጋለች። ሉሌትም እንግዲህ ጆሮዋን በሩ ላይ ትደግፋለች። ከዛ ስልኩን ታነሳለች፣ ኢፍራት ማለት ነው ምንፈለክ ትለዋለች። የኔ ቆንጆ ዛሬ እራት እኔ ጋ ነው የምንበለው፣ ተዘጋጅተች ጠብቂኝ መጥቼ ወስደሻለሁ ይላታ ነው ማለት ነው። ከዛ እያወራት በጣም ትበሳጫለች፣ አልጋውን ትደበድባለች። እንግዲህ ምን አይነት ውጥመድ ውስጥ አስገብቷት ነው ከዛ እንግዲህ የናታንም ግዴታ ተስማማለች ማለት ነው ኤፍራታ። ከዛ ናታን ጓደኛው ቢኒ ጋር ይሄዳል። በቃ ለቢኒ ሄዱ ሁሉንም ነገር ይነግረዋል። ኤፍራታ ስላፈቀረችው ሰው ማንነት ነገረችኝ። ሄጄ ከምጠጣ ያ ሰው ከሚስቅብኝ ብዬ መሄጃ ስላጣው ወደ አንተ መጣው ይላል። እንዴት ኤፍራታ ከአንተ ውጪ ማንንም አታፈቅርም። አንተም ብቻ ነው ለሁሉም። እኔም ማመን አልቻልኩም በቃ ማመን አልቻልኩም ነበረ ግን እውነታው ይሄ ነው ብሎ ለቢኒ ይነግረዋል። ቢኒም ማንን ነው ያፈቅረው ብሎ ሲጠይቀው እንግዲህ ያንን እርኩስ ያፌትን አፈቅረዋለሁ እንዲሁም ከማፍቀርም ዘሎ አሁን በቅርቡ ሊጋቡ ነው ሲለው ዱብዳ የወረደበት ያክል ነው የደነገጠው። ቢኒ በጣም ነው የደነገጠው፣ በጣም ነው ያዘ ነው። ከዛ እንግዲህ እንደዚህ በፍጹም ማየት ተሳስተ ወይ ደግሞ የሆነ ነገር ውስጥ አይ አይደለም እኔ የኤፍራታን መከፋት ማዘን አልፈልግም። የእሷን ደስ አይደለም እምፈልገው ደስ እያለኝ እንዲያውም ጽሜንም ተስተካክዬ ፏ ብዬ ይሄዳለሁ። እንዲፎግረኝ እንዲናገረኝ አልፈልግም። አንድ ያለህን ሁሉ ወስጄብሃለሁ፣ አንድ የቀረች እሷ ነች ብሎ እንዲያሳቅቀኝ አልፈልግም። ምክንያቱም እሱ የሚፈልገው የያፌት የናታን የሆነው ሁሉ ነገር መውሰድ ነው። ኤፍራታን ደግሞ ወስጄ ወስጄብሃለሁ ብሎ እንዲሳለቅብኝ አልፈልግም። ጽሜን ተስተካክዬ ፏ ብዬ እድራት አለሁ እያለ በተሰበረ ልብ ለቢኒ ይነግሯል። ቢኒም በጣም ከሚገባው በላይ ግራ ይጋባል፣ ያዝናል። እንደማታፈቅደው ለናታን ሕይወቱን እንደምትሰጥ እርግጠኛ ነው። ያ ቃል እንዴት እንደምትወደው ማለት ነው። ከዛ እንግዲህ እንደዛ እያለው እያወሩ ናታን ይሄዳል። ኤፍራታም እንግዲህ ወደ ያፌት ጋ ትሄዳለች። እራት ይበላሉ፣ ምን ያለው ጨርሳሉ። ከዛ ራት በልተውም ጨርሰው ከጨረሱ በኋላ ቤት እንግዲህ ቤዛም ተፈታ መታ ራት ተዘጋጅቶ ሁሉም አሉ፣ ኤፍራታ ብቻ የለችም። ከዛ ልጅ የትናት ወዴት ሄዳ ነው ብላ ትጠይቃለች። ግን መቼም የወላድ አንጀት አይችልም። እና ስለዚህ ሁሉም ስለሷ እኛ ምን አገባ እንዲሁም በቅርቡ ከህይወቴ ውልቅ ብላ ትወጣኛለች እኔ ያለ አሁን ለናቱ እያለች ቤዛ ትናገራለች። ቢያንስ እስር ቤት ቆይታ መታ እንኳን ከስህተቷ አልተማረችም ስህተቷን ገብቷት ስህተቷን አርማ መውጣት ሲገባት አሁንም እንዲሁም በእጥፍዬ አንድ ባንዳቸውን አስወጣቸዋለሁ እያለች ትዝታለች ማለት ነው። ከዛ እንግዲህ ሉሊትም እሷን ጽዮን ተንደርድራ መታ ቢዛን አቅፋ በጣም ደስ ሞኛል፣ አሁን እንዲሁም ኤፍራት ሴትዮ ካለች ወንድሜ ሰላም ያገኝ ወንድሜ ደስታውን በሷ ተነጥቋል፣ አንፈልጋትም እያለች ትናገራለች። በዛን ሰዓት ገኒ በጣም ታዝናለች ማለት ነው። ከዛ እንግዲህ ኤፉ ጋር ስልክ ይደወላል። ስልኩን ያፌት ያነሳል። የደወለው ደግሞ ናታን።